ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ እያልን አርዕስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። በአማራ ክልል በተለያዩ አካባቢዎች በመንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚካሄዱ ግጭቶች ተባብሰው የቀጠሉ ሲሆን በሁለቱም ወገኖች ግራ የሚያጋባ መግለጫ ወጥተዋል። በዝርዝሩ ትሰሙታላችሁ። ኤርትራ ከአይኤምኤፍ የዓለም ኢኮኖሚ ምልከታ ውጭ መሆኗ ተገለጸ። የድሬዳዋ አስተዳደር ከንቲባ አቶ ከደር ጁሃር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተሸለሙ። ሽልማቱንም ብፁዕ ቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ለከንቲባው አስረክበዋል። ዝርዝር አለ። በኢትዮጵያ ውስጥ የሚንቀሳቀሰው ብርጌድ ነሐሚዶ አመራሮች መታሰራቸው ተሰምቷል። ትሰሙታላችሁ። የሱዳን ትይዩ መንግስት የሽብር ጥቃት ተፈጸመብኝ አለ። በጥቃቱም በርከት ያሉ የጎሳ መሪዎች ተገለዋል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በኢትዮጵያ ውስጥ የሚንቀሳቀሰው ብርጌር ናሀሚዱ አመራሮች መታሰራቸው ተሰማ። የኤርትራ መንግስት የሚቃወመው ብርጌር ናሀሚዱ የተሰኘው ንቅናቄ በቅርቡ ስያሜውን ኤርትራውያን ብሉ ሪቮሉሽን ሙሸመንት በሚል ቀይሮ በይፋ ስራ መጀመሩ ይታወቃል። ይህ ድርጅትም በኢትዮጵያ ውስጥ እንቅስቃሴ ማድረግ ከጀመረ የቆየ ሲሆን የድርጅቱ አመራሮች መታሰራቸው ተሰምቷል። ይህም በተመለከተ የወጣው መግለጫ እንደሚገልጸው የታሰሩት ዮናስ መብርሃቶም፣ ሀብቶም ገብረ ጻዲቅና ዘረሰናይ መለስ የተባሉ አመራሮች ናቸው። መግለጫው ሲጀምርም እነዚህ ግለሰቦች ኤርትራ አምባገነን ስርዓት በመቃወም ለኤርትራውያን ዲሞክራሲ ፍትሕና ሰብአዊ መብት ለማምጣት በህጋዊና ሰላማዊ መንገድ ሲሰሩ የቆዩ ታዋቂ ፍትሕ ፈላጊዎች ናቸው ያለ ሲሆን ይህንን አላማቸውን ለማሳካትም በኢትዮጵያ ውስጥና ውጭ ሲንቀሳቀሱ መቆየታቸውን አስረድተዋል። የታሰሩት ግለሰቦች የኢትዮጵያ መንግስት በአዲስ አበባ ውስጥ የኤርትራያን ብሉ ሪቮሉሽን ሙቭመንት ቢሮ እንዲከፈት ፍቃድ ከሰጠ በኋላ ይህንን እንዲመሩ በህጋዊ መንገድ የተመረ ረጥ መሆናቸውን ማስታውቋል። እንደ መግለጫው ዘረሰናይ መለስ የዚህ ድርጅት የኢትዮጵያ ሊቀመንበር፣ ዮናስ መብራቱ ደግሞ የፋይናንስ ኃላፊና ና ሀብቶም ገብረ ጣዲቅ ደግሞ የጸጥታ ክፍል ኃላፊ ናቸው። በመሆኑም አንደኛ እነዚህ ሶስት ግለሰቦች በአስቸኳይ ከእስር እንዲለቀቁ፣ ሁለተኛ በተያዙበት ሁኔታ ላይ ግልጽ ምርመራ እንዲደረግ ና ሶስተኛ የኢትዮጵያ መንግስት በኤርትራውያን አክቲቪስቶች እንቅስቃሴ ላይ መታሰር ማሳደድ ና መዋከብ እንዳይደርስባቸው ማረጋገጫ እንዲሰጥ መግለጫ

ኤርትራ ከአይኤምኤፍ የዓለም ኢኮኖሚ ምልከታ ውጭ ሆነ። ዓለም አቀፍ የገንዘብ ተቋም ወይም አይኤምኤፍ ሰሞኑን የዓለም ኢኮኖሚ ምልከታ በሚል የሁሉንም ሀገራት ኢኮኖሚ ሁኔታ የሚያሳይ ሪፖርት ይፋ አድርጓል። በሪፖርቱ የዓለም ኢኮኖሚ በ2025 በ3.2 ፐርሰንት እንደሚጨምር ትንበያ ያስቀመጠ ሲሆን በ2026 ደግሞ በ3.1 ፐርሰንት ያድጋል የሚል ግምት አስፍሯል። ሰፋ ያሉ ገጾች ባሉት በዚህ ሪፖርት እያንዳንዱ የዓለማችን ሀገር የሚያሳየውን የኢኮኖሚ እድገትም ዝርዝር ዝርዝር አስቀምጧል። ይሁንና በዚህ ሪፖርት ውስጥ ኤርትራን የሚመለከት መረጃ አልተካተተም። ጎረቤት ሀገር ከአይኤምኤፍ ሪፖርት ውጭ ስትሆን ይህ የመጀመሪያ ሳይሆን እየተደጋገመ ያለ ክስተት ነው። አይኤምኤፍ በሪፖርቱ ላይ መሰረታዊ የኢኮኖሚ መረጃዎችን ማቅረብ ላልቻሉ ሀገራት ትንበያ መስጠት እንደማይችል በግልጽ አስቀምጧል። ይህ ደግሞ ኤርትራን የሚመለከት ነው። ከቀድሞው ድረገጽ መረጃ መረዳት እንደተቻለው ኤርትራ እንደ አውሮፓውያን አቆጣጠር ከ2019 አንስቶ የሀገር ውስጥ ምርት ጂዲፒ የዋጋ ንረ ዓመት ዕዳና ንግድ አፈጻጸም ላይ ግልጽነት የሌላት ሲሆን መረጃዎችንም ለመለዋወጥ ፍቃደኛ አይደለች። የዚህ መረጃ መቋረጥ አይኤምኤፍ የአገሪቱን ኢኮኖሚ ለመመልከት ወይንም ለመገምገም እንዳላስቻለው አስረድቷል። በዚህም ከዓለም ኢኮኖሚ ስርዓቱ ውስጥ የተገለለች አገር ለመሆን መብቃቷን አስታውቋል። ይህ በእንዲህ እንዳለ የኢኮኖሚ ተንታኞች የኤርትራ ጂዲፒ ከ2 እስከ 3 ቢሊዮን ዶላር እንደሚደርስ ግምታቸውን ያስቀምጣሉ። የሱዳን ትይዩ መንግስት የሽብር ጥቃት ተፈጽሞብኛል አለ። በሌተናል ጀነራል ሙሐመድ ሀምዳን ዳጋሎ ሊቀመንበርነት የሚመራውና ራሱን ሱዳን ፋውንዲንግ አሊያንስ ብሎ የሚጠራው የሱዳን ትይዩ መንግስት ባወጣው መግለጫ በሰሜናዊ ኮርዶፋን ግዛት አልማዝሮብ አካባቢ የድሮን ጥቃት እንደተፈጸመበት አስታወቀ። በመግለጫው ይህ ጥቃት በትላንትናው እለት መፈጸሙን ገልጾም በስብሰባ ላይ የነበሩ በርካታ ሰዎች መገደላቸውን አስረድቷል። ጥቃቱ የተፈጸመው ትይዩ መንግስቱ በተመሰረተበት ክልል ውስጥ መሆኑን የጠቀሰው መግለጫው በዚህ በዚህም አጃንን የተሰኘውን ጎሳ መሪ መገደላቸውን ይፋ አድርገዋል። በስብሰባ ላይ የነበሩት የዚህ ጎሳ በርካታ መሪዎች በተመሳሳይ መገደላቸውን ገልጾ ጥቃቱንም በንጹሃን ላይ ያነጣጠረ ጭካኔ ነው ብሎታል። ትዩ መንግስቱ ይህንን የድሮን ጥቃት ያከናውነው በሌትናል ጀነራል አልቡርሃን የሚመራው የሱዳን መከላከያ ኃይልና ና ተባባሪዎቹ መሆናቸውን ገልጾም ድርጊቱን አጥብቆ እንደሚያወግዝም ዝም አስረድቷል። መግለጫው በመጨረሻም ዓለም አቀፍ ማህበረሰብ፣ የቀጣናው ተቋማት ና የሰብአዊ መብት ተሟጋቾች ይህንን አሰቃቂ ድርጊት እንዲያወግዙና በሰላማዊ ሰዎች ላይ የሚፈጸመው ደግሞ፣ እንግዲያ እንዲያስቆሙ ጥሪ እናቀርባለን ብለዋል። የድሬዳዋ አስተዳደር ከንቲባ አቶ ከድር ጁሃር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሸለሙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ የሰበካ መንፈሳዊ ጉባኤ ምክንያት በማድረግ ለድሬዳዋ አስተዳደር ከንቲባ አቶ ከድር ጁሃር ልዩ የእውቅና ሽልማት አበርክታል። ሽልማቱ የተሰጣቸው ቤተክርስቲያኗ በምስራቅ ኢትዮጵያ በምትሰጠው ሐዋርያዊ አገልግሎት ላይ ያለአድሎ በፍትሐዊነት መንግስታዊ ኃላፊነታቸውን በመወጣት ላደረጉት የላቀ አስተዋጽኦ ነው። ክቡር ሽልማቱን ብጹዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ለከንቲባው ተወካይ ለሆኑት ለአቶ ገበየው ጥላሁን የድሬዳው አስተዳደር ከንቲባ ጽሕፈት ቤትና የካቢኔ ጉዳዮች ኃላፊ አስረክበዋል። በአማራ ክልል በተለያዩ አካባቢዎች መንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት ተባብሶ የቀጠለ ሲሆን ሁለቱም ወገኖች በምስራቅ ጎጃም በሰሜን ወሎና በአዊ ዞኖች በተደረጉ ውጊያዎች ከፍተኛ ድል መቀዳጀታቸውን በመግለጽ እርስ በርስ የሚቃረኑ መረጃዎችን እያሰራጩ ነው። ከፋኖ ጋር ግንኙነት ያላቸው የማህበራዊ ሚዲያ ገጾች ባወጧቸው መግለጫዎች በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ልዩ ስሙ የቀጋት ተብሎ የሚጠራው አካባቢ ጥቅምት 8 ቀን 2018 ዓ.ም ጠዋት ላይ በመንግሥት የጸጥታ ኃይሎች ላይ ጥቃት በመሰንዘር ከፍተኛ ጉዳት ማድረሳቸውን አስታውቀው ጥቃቱ በቅርቡ የተገደለችውን የፋኖ አባል ትዕግስት ወዳጅ የተባለችውን ለመቀበል የተወሰደ እርምጃ መሆኑን የገለጹት ምንጮቹ በመንግስት ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሳቸውን ዘግበዋል። በተመሳሳይ በሰሜን ወሎ ዞን ሀብሩ ወረዳ ወርጌሳ በተባለ አካባቢ በተደረገ ውጊያ የተለያዩ የፋኖ ክፍለ ጦሮች ወሰድ ነው ባሉት የተቀናጀ እርምጃ የመንግሥት ወታደሮችን መግደላቸውንና በቁጥጥር ስር መዋላቸውን ገልጸዋል። ከጦርነቱ ዜና ጎን ለጎን በሰሜን ወሎ ሜቄቱ ወረዳና አካባቢው በተበታተነ ሁኔታ ሲንቀሳቀሱ የነበሩ የተለያዩ የፋኖ ቡድኖች በአማራ ፋኖ ብሔራዊ ኃይል አፋ ባሃ ስር ለመደራጀት የደብረ ዘቢጥ ስምምነት በሚል ስያሜ ስምምነት ላይ መድረሳቸውን ገልጸዋል። በኩል የአዊ ብሔረሰብ አስተዳደር የፋኖ መግለጫዎች የሐሰት ፕሮፓጋንዳ ሲል አጣጥሏል። ፋኖ ትላንት በአዊ ዞን አነከሻ ወረዳ የሚገኙትን ግምጃ ቤትና ሌሎች ከተሞች መቆጣጠሩን የገለጸ ቢሆንም የዞኑ አስተዳደር ይህንን አስተባብሎታል። የአስተዳደሩ ምክትል አስተዳዳሪ አቶ አይተነው ታዴ እንደገለጹት የመንግሥት የጸጥታ ኃይል የጠላትን የሐሰት ፕሮፓጋንዳ በመመከት የህዝብን ሰላም የማረጋገጥ ሥራውን አጠናክሮ ቀጥሏል ብለዋል። አቶ አይተነው አክለውም ታጣቂዎቹ የመንግስትን ኃይል መቋቋም አቅቷቸው ተበታትነው የመጨረሻ ሞት ሽረት ትንኮሳ እያደረጉ ነው ብለዋል። ይሁን እንጂ የዞኑ አስተዳደር ይህንን መግለጫ ተከትሎ በማህበራዊ ሚዲያ ላይ የአካባቢው ነዋሪዎች ነን በሚሉ ግለሰቦች ትችት እየቀረበበት ነው። አንዳንድ አስተያየት ሰጪዎች በሚዋጉበት ወቅት የአካባቢው አመራሮች ህዝቡን ጥለው እንደሸሹ በመግለጽ በምን ሞራል ነው የምትመሩን የሚል ጥያቄዎችን አንስተዋል። በአካባቢዎቹ ያለውን የኢንተርኔትና መገናኛ ዘዴዎች ውስንነት የተነሳ ከሁለቱም ወገኖች የሚመጡትን መረጃዎች ከገለልተኛ ወገን ማረጋገጥ አስቸጋሪ ሆኗል። ሆኖም የሚወጡት ሪፖርቶች እንደሚያሳዩት በአማራ ክልል በርካታ ዞኖች ግጭቱ በከፍተኛ ሁኔታ እንደቀጠለና ሁለቱም ወገኖች ለፕሮፓጋንዳ ፍጆታ የሚውል የድል መግለጫዎችን በስፋት እያሰራጩ መሆኑን ነው። ውድ አድማ ተመልካቾቻችን፣ ለሰዓቱ ያዝናቸው አጫጭር መረጃዎች ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆይ።